አረ፣ ቤተሰብ ሀይምዬ በጣም አምርራለች ። ዛሬ ደግሞ ከባድ ነው። የእውነት ከትናንቱ የዛሬው ትንሽ ከበድ ያለ ነው። እባካችሁ፣ እባካችሁ እነዚህ ልጆች ማስታረቅ አለብን፣ ሁላችንም መረባረብ አለብን። የእውነት ነው የምላችሁ። በቃ አንደኛ ተሳስቷል፣ በቃ ተሳስቷል። እሺ፣ ስለዚህ ከዚህ በኋላ እንዳይደገመው ቢታረቁና ቢቀጥሉ። የእውነት ነው የምላችሁ። ከሌ ከሌ እንዲ ነው። አንተ ጥፋታኛ ነህ፣ እሷ ትክክል ናት ምናምን ማለታችንን ትተናሆን ላይ ማለት ነው። በቃ እንዲታረቁልን ጥረት እናድርግ። እንዳያችሁት እንግዲህ እሱ ኦኬ እንደዚህ ታምራለች ብሎ አይደለም ያደረገው በደንብ እናውቃለን። እና ግን ያው ነገሩ ያስመርራል። በዛ ላይ ደግሞ ፎቶ አለች፣ በቃ ፎቶ ፎቶ ፎቶ ከቪዲዮን በላይ ደግሞ የፎቶ ነው እንትን ያላት፣ እና በቃ ምንም ልትቀበለው አልቻለችም። ፕራንክም ነው ቢላት ምንም ቢላት እኔ ግን በጣም ከበደኝ የእውነት ነው የሚላችሁ ቤተሰብ። ማለት አንዳንድ ጊዜ እንደዚህ አይነት ክፍተት ሲፈጠር የእነሱን መበጥበጥ እነሱ እንዲለያዩ የሚፈልጉ ልጆች ስላሉ ይሄንን ነገር ደግሞ ተጠቅመው ማለት ነው ከባድ ሁኔታ ላይ እንትን እንዳይሉ ፈረቻለሁ እኔ በጣም ነው የፈራሁት። እንግዲህ ይቅርታም እያላት ነው፣ ከይቅርታ በላይ ምንድን ነው ማድረግ የሚቻለው? ቤተሰብ ምንድን ነው ማድረግ የሚቻለው? እኔ ሀይምዬ ብትረጋጋ ከዛ ተረጋግታ ይቅርታውን ተቀብላ፣ እንደውም ከዚህ በኋላ እኮ በቃ ፕራንክ እንዳላደርግሽ እያደረግሽ ነው እያለ ነው። ደግሞም ያው እንደተናገረም ሰምታችኋል። ከዚህ በፊት በከባድ ፕራንክን መጣው ብዬ ነበረ እያለ ነው። ግን በቃ ማንም ሰው ሊረዳው አልቻለም። የእውነት ነው የምላችሁ ከባድ ነው። ግን በቃ ይቅርታ ብትቀበለው እውነት ተቀብለው፣ ከዚህ በኋላ ግን እንደዚህ ነገር እንዳያደርግ ይሄ ትምህርት እንዲሆነው ማለት ነው። በዚህ ሊማርበት ይገባል። ብሮኬ እና እኔ በጣም ነው ያዘንኩት፣ በጣም አዝኛለሁ። የእውነት ነው የምላችሁ እንደዚህ ሐይሚ አሁን በመሄዷ ቢያንስ ነገሩ ይፈታል ብዬ አስቤ ነበረ እና ነገሩ ሊፈታ አልቻለም። ሐይሚ ከባድ ውሳኔ ወስናለች። አዋካችሁ እውነት በአቅራቢያ ያላችሁ ልጆች ፍጼ ፍዜ ፍዜ ነው የነሱ ሽማግሌ፣ ሌላ ማንም አይደለም። ሌላውን ተውና ፍፄ። በመሀላቸው ገብቶ ነገሩን ተረጋግተው ቢፈቱት አሪፍ ነው ብዬ ነው እንግዲህ። ጨነቀኝ፣ በጣም ነው የጨነቀኝ። ቁም ነገር ማለት ነው። በቃ አንድ ሰው እኮ ጥፋቱን አምኖ ጥፋተኛ ነኝ እሺ፣ በቃ ብሎ ይቅርታ ካለ ከዚህ በላይ ግን ምን ይደረጋል? እናንተ ፍረዱ፣ ቤተሰብሽ ፍረዱ። በቀብሩ ግን እንደ ጥፋተኛ ሁላችንም ቆጥረናል ማለት ነው። እሱም አምኖበታል። መደረግ የሌለበት ነገር ነው ያደረግኩት ግን ከልጅቷ ጋር ምንም ያደረኩት ነገር የለም እያለ ነው አሁንም ቢሆን እና ብዙዎቹም እንደሚሰድቡት እና ሌላ ነገርም እንዳደረገ ነው ሲወራ የነበረውና እሱ ምንም ነገር ውስጥ የለውበት። እውነት አሳዝነኝ ግን ቁም ነገር አሳዝኖኛል። እውነት ሀይሜም ታሳዝናለች። ስሜቱ ከባድ ነው። ግን ብዛት ደግሞ አሁን እሱ ላይ ነው እየተወረደበት ያለው እና እንግዲህ ከዚህ በላይ ምንድን ነው ማድረግ ያለበት ትላላችሁ እናንተ? ይህ ሰው ልጅ አጥፍቶ ጥፋቱን አምኖ ይቅርታ ካለ ከዚህ ከይቅርታ በላይ ግን ምንድን ነው ያለው? ምንድን ነው ማድረግ ያለበት? እስኪ ንገሩኝ። ከዚህ በኋላ ላይ ይሳሳት እንደዚህ አይነት ፕራንክ ላይ ያደርግ። እሷም እሱ እሱ እንደዛ ካልግ እሷም ማድረግ የለባትም እኮ ደግሞ ስትሄዱ ሐይሚም እኮ ከባድ ፕራንኮች አሏት በጣም ከባድ። እና ምንድነው መደረግ ያለበት በምንድን ነው ሐይሚን መመለስ ያለበት ብላችሁ ታስባላችሁ እናንተ? እኔ እከሌ ትክክል ነው እከሌ ትክክል አይደለም ከማለታችን በቃ ሁለቱንም ተቆጥተን ወደ ይቅርታ እንዲመጡ ማለት ነው። አሁን ብዙዎቹ የሚደሰቱ ልጆች አሉ። ሀይሚ ጥላው ስትሄድ በቃ ሌላ ለያዩ ነው ተብሎ የሚደሰቱ ልጆች አሉ። እንደዚህ አይነት ሰዎች ደግሞ ቦታ ክፍተት መሰጠት የለበትም በፍጹም በፍጹም። የምንፈልገው አንድነታቸው ነው። ከዚህም እኮ የከፋ ነገር አለ። ሌ ሰው እኮ ሰውን አጥፍቶ በይቅርታ የሚተላለፍ አለ አይደለ እንዴ? ስለዚህ እባክሽን ሃይሚዬ ጨረቀው አሀ ማለት ነው። አጨክኝበትም፣ አጨክኝበትም ግን በቃ የሆነው ነገር ቢያናድድም ግን በቃ ከእሷ ጋር ምንም አይነት ግንኙነት ከሌለው ከሶሲ ጋር። እባክሽን እባክሽን ሃይሚዬ ተረጁ ነው ተረጁ። አያሳዝንሽም? ስሜቱ ያማል፣ ግን በቃ አለፈ እኮ አለፈ። ተጸጽቶ ምናምን ከሆነ እንትን ያለሽ ኡፍ እኔ ግን ፈራሁ፣ በቃ ውስጤ እየፈራ ነው በጣም። ምንድን ነው የምናደርገው አሁን? ግን አሁን እኮ ብትሄድ ራሱ ማለት ነው በውስጧ በቃ ለምን መጣሁ ለምን እንደዚህ አልኩት ምናምን ትላለች። በነገራችን ላይ ማለት ነው በጣም ይሰማታል እሷ ራሱ በሱ አጨክንም፣ አትደራደርም። ግን ያው ሁኔታው ነው ሁኔታው ይህን ሀሳብ ራሱ ባያመጣው ይሻል ነበረ። እንደዚህ አይነት ጦስ ውስጥ ከሚገባ እሱ ራሱ ማለት ነው በሌላ ነገር መቶ ፕራንክ ያደርጋት። አንዳንድ ጊዜ በቃ የሆነ ነገር አጋነን የማናስበው ነገር ይጋነንብናል ማለት ነው። እና እንግዲህ ብሩኬ አንተ ማይዞነ የምለው ሐይሚዬም ደግሞ እባክሽን፣ እባክሽን እኮ አንተ እራሱ እኮ ጠብረር ብለሃል ብሩኬ፣ በስርዓት ለምንድን ነው እንደው ብርክክ ብለህ እንደው በቃ እግርና እግራን ያዝ አድርገ ስትሄድ እራሱ መተው አልነበረብህም፣ መተው አልነበረብህም። ለምንድነው ችላ የምትለው አታንቃትም እንዴ? ንቅ አድርገህ በቃ አትሄጂም ማለት ነበረብህ። ሲያናድድ